ሰላም ቤተሰቦች እንዴት ናችሁ? በሽር ነኝ። ወደ ኢሮፕ ከምትመጡባቸው ቀላል ከሚባሉት መንገዶች ውስጥ የመጀመሪያው እንግዲህ የትምህርት ፕሮሰስ እንደሆነ ይታወቃል። በዚህም መሰረት የተለያዩ ሀገራት በ2026 እንደ ፈረንጆቹ አቆጣጠር ተማሪዎችን ለመቀበል ምዝገባ እየጀመሩ ይገኛሉ። ከነዚህም ውስጥ ደግሞ ለኢትዮጵያውያን እጅግ በጣም ቀላል ነው ብዬ ከማስብባቸው ለመምጣት በጣም ቀላል ነው ብዬ ከማስብባቸው ሀገራት የመጀመሪያው ስዊድን ነው። ይህንንም ልል የቻልኩበት ምክንያት ምንድን ነው? ወደ ስዊድን መታችሁ ለመማር ስትሞክሩ የመጀመሪያው የእንግሊዝኛ ፕሮፊሽንሲ አትጠየቁ። ከኢትዮጵያ ብቻ በመሆናችሁ ኤሊጅብል ናችሁ። ሁለተኛው በሚኒመም ውጤት ይቀበሏችኋል። ዋናው መስፈርቱን ማለፊያ መስፈርቱን ብቻ ማሟላታችሁ ነው የሚጠበቅባችሁ። ሶስተኛው ደግሞ ፕሮሰሱ እጅግ በጣም ቀላል ነው። ኢምባሲ ላይ ኢንተርቪዎች የሉትም። ዩኒቨርሲቲዎች ላይም አብዛኞቹ ላይ ኢንተርቪዎች የሉትም። ሌላው ደግሞ እንግዲህ በርካታ ዩኒቨርሲቲዎች ስኮላርሽፕ ይሰጣሉ። የስኮላርሽፕ አይነት ይለያያል እንጂ በርካታ ዩኒቨርሲቲዎች ስኮላርሽፕ ይሰጣሉ። ከዚህ ውጪ ደግሞ ተቋማትም ከዩኒቨርሲቲ ውጪ ያሉ ተቋማትም ስኮላርሽፕ እድሎችን ያመቻቻሉ። ስለዚህ ከነዚህ አንጻር ከሌሎች ሀገራት እጅግ በጣም ቀላል ነው ብዬ አምናለሁኝ። በግልም እንግዲህ ሞክሬው በተደጋጋሚ የተሳካልኝ ስለሆነ ነው ይሄን ሪኮመንድ ማረጋችሁ። ስለዚህ ይሄንን አፕላይ የምታረጉበት ፖርታል ተከፍቷል። በስዊድን ሀገር ውስጥ ማለት ነው። እዚህ ጋር አስቀምጥላችኋለሁ። እዚህ ዌብሳይት ውስጥ በመግባት እንግዲህ አካውንታችሁን ቢልድ አድርጋችሁ ከዛ በኋላ አፕላይ ማድረግ ትችላላችሁ ማለት ነው። ከወዲሁ ይቅናችሁ። ላለሁ ሁላችሁ ሞክሩት። አመሰግናለሁ። ሰላም ቤተሰቦች እንዴት ናችሁ? እንግዲህ ከዚህ ቀደም በነበረው ቪዲዮ ላይ በስዊድን ሀገር እንዴት መታችሁ መማር እንደምትችሉ የተወሰነ ነገር ለማለት ሞክሬ ነበርና በውስጥ በጣም ብዙ ጥያቄ እየደረሰኝ ነው። እና ምናልባት አንዳንድ ነገሮችን እዛኛው ቪዲዮ ላይ ክሊር አላደረግኩም ብዬ ስላሰብኩኝ እስኪ ምናልባት አንዳንድ ነገሮችን ክሊር ላድርግ ብዬ ነው ሼር ያደረግኳችሁ። ስኮላርሺፕ አይደለም ሼር ያደረግኳችሁ ስዊድን ውስጥ ዩኒቨርሲቲዎች እንዳለ ዩኒቨርሲቲዎች ወደ 34 አካባቢ ዩኒቨርሲቲዎች የሚተዳደሩበት ፖርታል ነው። እዚህ ፖርታል ውስጥ አመልክታችሁ ዩኒቨርሲቲዎቹ ጋር ነው የምታመለክቱት እና እነዚህ ዩኒቨርሲቲዎች ሊቀበሏችሁ ይገባል። ስዊድን ላይ ስኮላርሺፕ ለማግኘት መጀመሪያው መስፈርት ዩኒቨርሲቲ ላይ አመልክታችሁ፣ ያ ዩኒቨርሲቲ ሊቀበላችሁ ይገባል። ካልተቀበላችሁ ስኮላርሺፕ ማመልከት አትችሉም። ስለዚህ ቀድማችሁ ይሄንን መሙላት ስላለባችሁ ሼር ያደረግኳችሁ ፖርታሉን ነው። አሁንም እዚህ ጋር ጽፈዋለሁ። ፖርታሉን ቪዲዮ ላይ አስቀምጫለሁ፣ ግን በጣም ብዙ ሰው የለም እያለ ነው። ስለዚህ አሁንም እዚህ ጋር አስቀምጣለሁ። ይሄው እዚህ ጋር የምታዩት ፖርታሉ ይሄ ነው። እዚህ ውስጥ ገብታችሁ አፕላይ ታደርጋላችሁ መጀመሪያ፣ ከዛ ዩኒቨርሲቲው ሊቀበላችሁ ይገባል። ልክ ዩኒቨርሲቲው ሲቀበላችሁ ስኮላርሺፖች አሉ። ሁሉም ዩኒቨርሲቲ ስኮላርሺፕ አለው፣ እኔ እስካየሁት ድረስ፣ በጣም ጥቂት ካልሆኑ በስተቀር ሁሉም ስኮላርሺፖች ሁሉም ዩኒቨርሲቲዎች ስኮላርሺፕ አላቸው። ስለዚህ ካመለከታችሁ በኋላ ሲቀበሏችሁ ነው ስኮላርሺፕ ማመልከት የምትችሉት። ብዙ ሰው እየጠየቀኝ ስለሆነ ነው። ስለዚህ ሼር ያደረግኳችሁ ፖርታል የመመዝገቢያ ፖርታል ነው እንጂ የስኮላርሺፕ አይደለም። ስኮላርሺፖችን እናያችኋለን ቀጥሎ። መጀመሪያ ግን በህጉ መሰረት፣ በዚህ ሀገር ህግ መሰረት ተመዝግባችሁ ዩኒቨርሲቲው ሊቀበላችሁ ይገባል። ስለዚህ ለዛ ነው ፖርታሉን ቀድሜ ያስቀመጥኩላችሁ። ስለዚህ እዛ ውስጥ ገብታችሁ ቼክ አድርጉ። ከዛ በተጨማሪ እንግዲህ አንዳንድ ጥያቄዎች የተጠየኩት መስፈርቱ ምንድን ነው የሚል ነገር በተደጋጋሚ ተጠይቄያለሁኝ። መስፈርቱ የመጀመሪያው መስፈርት የምታመለክቱት ለዲግሪ ከሆነ ለዲግሪ ከሆነ የምታመለክቱት በመጀመሪያ የ12ኛ ክፍልና ዲፕሎማ ሊኖራችሁ ይገባል። የ12ኛ ክፍልና ዲፕሎማ ምን የተደረገ የተረጋገጠ በሄርቃ ወይም ደግሞ በኢቲኤ አውተንቲኬት የተደረገ የሚል አዲስ መስፈርት አስገብተውበታል ዘንድሮ ይሄ የሆነው ነው እንግዲህ ያው ኢትዮጵያ ላይ ባለው መመሪያ መሰረት ማለት ነው። ያው እነዚህ አካላት ይገናኛሉ ባይዘዌር ስበርስ፣ ምክንያቱም ዶክመንታችሁ ስለሚጣራ በኋላ ስታስገቡ ከነዚህ አካላት ጋር ስለሚያጣሩት፣ ለዛ ነው ይሄን ያስቀመጡትና በኢቲኤ ወይም ደግሞ ቀደም ሲል ሄርቃ በሱ የተረጋገጠ ሊሆን ይገባል። የ ክፍል ኢኤኢኤስ የምዘናዎችና ፈጠናዎች አገልግሎት እና ውጭ ጉዳይ ያረጋገጠው መሆን ይጠበቅበታል። ስለዚህ እነዚህ አካላት ካላረጋገጡላችሁ ማመልከት አትችሉ ማለት ነው። ስለዚህ አውተንቲኬሽን ለዚህም ያው የግድ ያስፈልጋል። ለዛ ነው ቀድመን ስለ አውተንቲኬሽን ያወራ ነው ከዚህ በፊት። ስለዚህ ለማስተርስ ከሆነ ደግሞ የምታመለክቱት ያው ዲግሪ እና ትራንስክሪፕቱ ያው አውተንቲኬት መደረግ ይጠበቅበታል ማለት ነው። ስለዚህ የመጀመሪያው መስፈርት ይሄ ነው። እንግሊዝኛ ለጠየቃችሁኝ ብዙ ሰዎች የእንግሊዘኛ ፕሮፊሸንሲ አትጠየቁም። ስዊድን ላይ የእንግሊዝኛ ፕሮፊሸንሲ አትጠየቁም። አስራ ሁለተኛ ክፍል ከሆነ ተምራችሁ ዲግሪ የምታመለክቱ ከሆነ አስራ ሁለተኛ ክፍል ላይ የኢንግሊሽ ሳብጀክት ፓስ ማድረጋችሁ ብቻ ነው ከእናንተ የሚጠበቀው። ማስተርስ ከሆነ ደግሞ የምታመለክቱት ዲግሪ ስትማሩ በእንግሊዝኛ እንደሆነ ስለሚታወቅ ምንም አይጠበቅባችሁም ከእናንተ። ስለዚህ እንግሊዝኛ አይጠበቅብንም ማለት ነው። ሌላው ፓስፖርት ያስፈልጋችኋል። ፓስፖርት ስታመለክቱ በተለይ ቪዛ ፕሮሰስ ላይ ስታመለክቱ ስድስት ወር የቀረው ከስድስት ወር ያላነሰ መሆን አለበት ያ ፓስፖርት ያስፈልጋችኋል ስለዚህ መስፈርቶቹ ቤዚክ ኮመን መስፈርቶቹ እነዚህ ናቸው ከዛ ውጪ ትራንስክሪፕት በኢትዮጵያ ህግ መሰረት ኦፊሻል ትራንስክሪፕት ለተማሪ አይሰጥም ኦፊሻል ትራንስክሪፕት ለሚፈለገው አካል ነው የሚላከው ስለዚህ ዩኒቨርሲቲያችሁ ይልካል ለማን ለዩኒቨርሲቲ አድሚሽን ፖርታሉ ይልክላችኋል እኔ እንደዛ ነው ያስላኩት ስለዚህ ስለሚልክላችሁ በየዩኒቨርሲቲያችሁ የሄዳችሁ እንዲልክላችሁ ማዘዝ ነው የሚልክበት አድሬስ ይሄው እዚህ ጋር እዚህ ጋር በዚህ አድሬስ ነው ዩኒቨርሲቲያችሁ ወደ ዩኒቨርሲቲ አድሚሽን የሚልከው። ስለዚህ እቺን አድሬስ በደንብ ያዟት። ፖርታሉ ላይም አለ። ያው ብዙ ሰዎች ሳታዩት ነው እየጠየቃችሁኝ ያላችሁት፣ እና ይሁን ብዬ ነው እየሰራ ያለሁት። እዚህ ጋር አለላችሁ አድሬሱ፣ በዚህ ነው። በዲኤችኤል ወይ በፌዴክስ በኤምኤስ መላክ የምትችሉት ስለዚህ በዚህ አድራሻ መላክ ትችላላችሁ ማለት ነው። ሌላው ቬሪፋይ ይደረጋል ዶክመንታችሁ። የምትልኩት ዶክመንት ቬሪፋይ ይደረጋል። ቬሪፋይ የሚደረገው እንግዲህ ኢቲኤ ምናምን ተገናኝቶ ዩኒቨርሲቲ አድሚሽን ቬሪፋይ ያደርግባቸዋል። ስለዚህ ይሄ ፎርጅድ ምናምን ነክ ነገሮችን ጥንቃቄ አድርጉ። ሌላው ሁሉም ሁሉም ዶክመንቶች ላይ የስማችሁ ስፔሊንግ ስፔሊንግ ሳይቀር ስማችሁና የትውልድ ጊዜያችሁ አንድ መሆኑን አረጋግጡ፣ አንድ መሆኑን አረጋግጡ። ልዩነት ካለው በኋላ ችግር ነው የሚገጥማችሁ። እሱንም ላሳስባችሁ ወዳለው። ሌላው በመጨረሻ የምነግራችሁ ነገር ምንድነው አፕሊኬሽን ፊ አለው፣ የመመዝገቢያ ፊ አለው። ይሄ ደግሞ በስዊድሽ ዘጠኝ መቶ ክሮነር ነው። መመዝገቢያ ፊው በኢትዮጵያ ወደ 14000 አካባቢ ይመስለኛል ብር የመመዝገቢያ ክፍያ አለው። አይኖ ኢትዮጵያ ላለ ሰው ትንሽ ያው ገንዘቡ ትንሽ ከፍ ሊል ይችላል። ነገር ግን ሰክሰስ ሬቱ ጥሩ ነው ብዬ ስለማስብ ነው ሪኮመንድ ማድረጋችሁ። እኔ ኦልሞስት ወደ አራት ጊዜ አካባቢ ሞክሬያለሁኝ። እውነት ለማውራት አራቱንም ጊዜ አግኝቻለሁኝ። አንዱ ጊዜ ኮቪድ ስለነበረ በኮቪድ ምክንያት ነው የቀረሁት። ስለዚህ ሌሎቹ ግን ተምሬያችኋለኝ። ስለዚህ እኔም መክራችሁ ያው ሰክሰስ ሬቱ ጥሩ ነው ብዬ ስለማምን ብትከፍሉም ችግር የለውም ብዬ አስባለሁኝ። ከዛ ውጪ ግን ይሄ ስኮላርሽፕ አይደለም፣ አሁንም ደግሞ የምነግራችሁ ስኮላርሽፕ አይደለም። ዩኒቨርሲቲው አመልክታችሁ ሲቀበላችሁ ግን ስኮላርሽፖች አሉ። ሁሉም ዩኒቨርሲቲ ስላለው ራሳቸው ባይዘው ቤ ሲቀበሏችሁ፣ ዩኒቨርሲቲዎቹ አክሰፕት ሲያደረጓችሁ ራሳቸው ጋይድ ያደረጓቸዋል። እንደዚህ እንደዚህ አይነት ስኮላርሽፕ አለ እዚህ ጋር አመልክት እዚህ ጋር እንደዚህ አድርግ እያሉ ኢሜይሉ ራሱ እየላኩ ያስጨንቋቸዋል። ስለዚህ ስኮላርሺፖቹ የተሁለት ሁለት አይነት ናቸው። ያው ቱሽን ፊና ፉል ደግሞ የሚያደርጉ ወይም ደግሞ ሊቪንግ ኤክስፔንሳችሁን ብቻ የሚችሉ ሃፍ እና ፉል ነው የሚሆኑት። እኔም መክራችሁ ምንድነው ያው ፉሉ ላይ ትኩረት አድርጉ። ፉሎቹ ብዙ ጊዜ ኮምፒቴቲቭ ናቸው፣ በጣም ውድድር ይበዛባቸዋል። ከዛ ውጪ ግን የምነግራችሁ ነገር ምንድነው የትምህርታችሁን የሚሸፍንላችሁ ስኮላርሺፕ ካገኛችሁ ድፈሩ። ምክንያቱም የትምህርቱ ነው በጣም ውድ እዚህ ሀገር ላይ የመኖሪያውን እዚህ መታችሁ የተወሰነ ጊዜ ብትቸገሩ ነው ሰርታችሁ ስራ መስራት ስለምትችሉ ሰርታችሁ ከቨር ማድረግ ትችላላችሁ። ስለዚህ እሱ ላይ ፎከስ እንድታደርጉ እመክራችኋለሁ። ከዛ ውጭ የተጠየኩት እንግዲህ አሞላሉ እንዴት ነው የሚል ነው። አሞላሉን በተቻለ አቅም በስክሪን ሪከር ለማሳየት ሞክራለሁኝ በሌላ ቪዲዮ ምክንያቱም ትንሽ እንትን ስለሚያስፈልገው ማለት ነው። ግን አንድ መልእክት ማስተላለፍ የምፈልገው በጣም ብዙ ሰው በጣም ብዙ ሰው በኢንቦክስ ሙላልኝ እያላችሁኝ ነው ምናልባትም እስከዛሬ ድረስ ያልተሳካላችሁም ብዙ ችግር የገጠማችሁም በዚህ ምክንያት ነው ብዬ ነው የማስበው። ሰው ፐርሰናል አፕሊኬሽን እንዴት ሌላ ሰው ይሞላለታል? እነዚህ ኤጀንሲዎች ምናምን የሚያጭበረብሯችሁ እንትን የሚሏችሁ በዚህ አማካኝነት ነው። ስለዚህ ሙላልኝ የሚባል ነገር የለም፣ እራሳችሁ ሙሉ። እኔ ጋይድ አረጋችኋለሁ፣ ማቀውን ነገር ሼር አረጋችኋለሁ፣ እራሳችሁ ግን ሙሉ፣ አትስነፉ ባካችሁ። ስለዚህ ሁላችሁም ሞክሩት ብዬ ነው የምለው። ያው ተደጋጋሚ የተጠየኩትን ጥያቄ ነው ለመመለስ የሞከርኩትና እስኪ ገብታችሁ ቼክ አድርጉት። ገብታችሁ ቼክ አድርጋችሁ ያስቸግራችሁ ነገር ካለ ግን ኢንቦክስ ብታረጉልኝ ጊዜ ሳገኝ ለመርዳት ዝግጁ ነኝ፣ ምንም ችግር የለብኝም ብዬ ነው የማስበው። በርቱልኝ እንግዲህ ሁላችሁም። ሌሎች እንደዚህ አይነት ተመሳሳይ ጥያቄዎች ሲኖሩ ሰብሰብ አድርጌ ቪዲዮ ለመስራት እሞክራለሁኝ። አመሰግናለሁ።